ሰላም ሰላም ውድና የተከበራችሁ የአርሴናል ኢንፎ ፕላስ ተከታዮቻችን በዛሬ ስፖርታዊ ዜናችን ላይ ከአርሰናል የተጫዋች ተጫዋች ዝውውር ጉዳይ ጋር በተገናኘ በዚህ በሁለት ቀኖት ውስጥ የተዘገቡትን መረጃዎችን አጋራቸዋለሁ። ከእናንተ ደግሞ እንደተለመዳችሁ ቪዲዮን ላይክ እያደረጋችሁ በአክብሮት እንድትጀምሩልኝ እየጠየቅ ወደ መረጃዎች የሳልፍ። ቪክተር ጆከሬስ እና አርሰናልን የሚያገናኝ መረጃ ፋብሪዚዮ ሮማኖ አጋርታ በማጋራት ልጀምር። ቪክተር ጆከሬስ ከስፖርቲንግ ፕሬዚዳንት ከተሰጠ መግለጫ በኋላ ምላሽ ሰጥቷል። በአሁኑ ጊዜ ብዙ ንግግሮች አሉ፣ አብዛኞቹ የተሳቱ ናቸው። ሁሉም ነገር ትክክለኛው ጊዜ ሲመጣ እናገራለሁ ሲል ገልጿል። ተጫዋቹን በተመለከተ በዚህ ሳምንት የፖርቹጋል ሚዲያዎች የተለያዩ ሀሰተኛ መረጃዎች ሲነዙ ነበረ። ተጫዋቹም አርሰናል በአርሰናል በኩል የመጀመሪያ ጥያቄ አቅርቧል የሚል መረጃ ሲወጣ ነበር። ነገር ግን ይሄ በጣም ከእውነታ የራቀ መሆኑን ተረጋግጧል። ተጫዋቹ አሁንም ቢሆን ወደ አርሰናል መዘዋወር እንደሚፈልግ የሚጠቅሙ መረጃዎች ይወጣሉ። ነገር ግን እስካሁን ድረስ ተጫዋቹ ከአርሰናል በኩል የመጀመሪያ ጥያቄ እንዳልቀረበለት በወኪሉ በኩል ተናግሯል። አርሰናል ግን በአጥቂ መስመር ላይ የቤንጃሚን ሲሶኮ ዝውውር የማይሳካላቸው ከሆነ የዚህን ተጫዋች ዝውውር እንደሚመለከቱ ይጠበቃል። አርሴናል አርቢ ሌቪዚንግ የሸሽ ጎን የጠየቀውን ዋጋ ካልቀነሰ እንደ ሁጉ ኤክቴኬ እና አልቫሬዝ ያሉ ተጫዋቾችን ለማስፈረም እንደ አማራጭ መያዛቸውን ከጆርዳን ዴቪስ ዘገባ ለመረዳት እንችላለን። እንደሚታወቀው አርቢ ለቪዚንጎች እዚህ ተጫዋች ላይ እየለጠፉበት ገንዘብ አርሰናሎችን አላስደሰታቸውም። በቀጣይ ከተጫዋቹ ዝውውር ጉዳይ ጋር በተያያዘ አርሰናል የመጀመሪያ ጥያቄ ያቀርባል ተብሎ ይጠበቃል። የቤንጃሚን ሶኮን ጉዳይ አርሰናሎች በቀጣይ ሳምንት የመጀመሪያ ጥያቄ ለማቅረብ መዘጋጀታቸውን ከተለያዩ ታማኝ ካላቸው ሚዲያዎች ከተዘገቡት መረጃ ለመረዳት እንችላለን። የመጀመሪያ ጥያቄ ካቀረቡ በኋላ ግን አርሰናሎች የተለያዩ አማራጮችን እንደሚመለከቱም ከዘገባዎች ለመረዳት እንችላለን። ጃኮቭ ኪቢወሬን የተመለከተ ከወደ ጣሊያን እየወጡ ያሉትን መረጃዎች እንመልከት። ኤሲ ሚላን ከአሌክሳንደር ዚንችኩን በተጨማሪ ጃኮቭ ኪቢወሬን ለማስፈረም ከአርሰናል ጋር አሁን ላይ ጥሩ የተባለ ንግግሮችን እያደረጉ ከሚገኙ ክለቦች ውስጥ ተጠቃሽ ያደርጋቸዋልም ሲል ዲማርዚዮ፣ በጣም ለኢጣሊያን ቅርብ የሆነ ጋዜጣ ተናግረዋል። ነገር ግን አርሰናሎች ተጫዋቹን በክረምት ዝውውር መስኮት ይለቁታል ተብሎ አይጠበቅም። በተለይ ደግሞ ጋብሪኤል መጋሌሽ ተጎድቶ በገባበት ጨዋታ ላይ ድንቅ የተባለ ብቃትን ለአርሴያሎች ግልጋሎ መስጣት ችሏል። በቀጣይ ግን አርሴያሎች ተጫዋቹ ላይ ከ50 እስከ 60 ሚሊዮን ፓውንድ ማግኘት የሚችሉ ከሆነ የሚለቁበት ምድል አለ። ነገር ግን ከ50ና እስከ 60 ሚሊዮን ፓውንድ በታች ለመሸጥ አርሴያሎች ፈቃደኛ መሆናቸውን እየተዘገበ ይገኛል። ኬፓ አሪዘ ባላ ጋር አርሰናል ለመቀላቀል ተስማምቷል። ይህም ማለት አርሰናል አሁን የውል ማፍረሻውን መክፈል ይኖርበት ሳል። እስካሁን ዝውውሩ አልተጠናቀቀም። እናም ይህ በፍጥነት ይጠናቀቃል ወይም ተጨማሪ ጊዜ ይወስድ እንደሆነ የምናውቀው ነገር የለም ሲል ዴቪድ ኦርንስተን ዘግቧል። ኤሲ ሚላን በዚንቼኮ ጉዳይ ከሁለት ወይም ሶስት ሳምንት በፊት አርሴናል አነጋግረው ነበረ ለሌሎች ክለብ ተጫዋቹ እንደሚፈለጉ ተነግሯቸዋል። አንድራ በርታ ቀጥተኛ የሆነ መልስ ነው የሰጣቸው ለተጫዋቹ ከፍተኛ ገንዘብ አርሴናሎች እንደሚፈልጉ ከሃንድ ኦፍ ኦዚል ዘገባ ለመረዳት እንችላለን። አርሴናል እንደሚታወቀው የፊት ለፊት መስመሩን አጠናክሮ ከጨረሰ በኋላ ለጋብርኤል ማጋለሽ እና ለዊሊያም ሳሊባ ተተኪ የሚሆን ተከላካይ በክረምቱ እንደሚያስፈረሙ ይጠበቃል ምንም እንኳን አርሴናሎች ትኩረታቸው የአጥቂ መስመር ላይ ቢሆንም ለሁለቱ ተጫዋቾች ግን ተተኪ በገበያው ላይ እየተመለከቱ እንደሆነ ይታወቃል። ቲም ሉሴን ቲክስ ይዞት በወጣው መረጃ መሰረት አርሰናል ከሀቶ ሰዎች ጋር በቅርበት እንደተገናኘ ተዘግቧል። የእሱ ቡድን በሚቀጥለው የውድድር አመት ስለሚሰጡት የመጫወቻ ደቂቃ እርግጠኞች አይደሉም። እናም ለዝውውሩ አማራጮች ፈቃደኞች ናቸው። የቼልሲ ፍላጎት ፉክክር ይጨምራል እና ምናልባት የመጫወቻ ደቂቃ ጥሩ የሚያቀርብለትን ክለብ እንደሚቀላቀልም ይጠበቃል። ቪክቶር ዮከረስን በተመለከተ ፋብሪዞ ሮማኖ አሁንም ቢሆን ማስታወስ ያለብን ነገር ቪክቶር ዮከረስ የአርሰናል ጠንካራ አማራጭ ነው ሲል ገልጿል። ፍሎርን ፒተርበርግ ካርሲያል ዝውውር ጉዳይ ጋር በተገናኘ ያቀረበው መረጃ እንመልከት። አርቢ በሚቀጥለው ሳምንት ለቤንጃሚን ሸሽኮ ዝውውር ካርሲያል የመጀመሪያ ጥያቄ እንደሚቀርብላቸው እየተጠባበቁ ይገኛሉ። ክለቡም ከ80 እስከ 100 ሚሊዮን ዩሮ ባለው ዋጋ መካከል ስምነት ወይም ለመድረስ እያሰቡ ይገኛሉ። ሸሽኮ በሚቀጥለው ዓመት ላርሲያ እንደሚጫወት ሙሉ ለሙሉ እምነት እንዳለው ከስካይ ስፖርት ጋዜጠኛ ፍሎረን ፒተርበርግ ዘገባ ለመረዳት እንችላለን። እንሳኔን የተመለከተ መረጃ ላጋራችሁ። ሳኔ በአርሰናል ቅድሚያ አልተሰጠውም። ለዚህም ነው ውሳኔውን ያሳለፈውም ሲል ዴቪድ ወርስተን ዘግቦታል። በዚህ ሳምንት ካላጋራቸው መረጃዎች ውስጥ ዴቪድ ወርስተን ይዞት በወጣው መረጃ መሰረት ሎረንሳ ላይ ወደ ጋላ ተሰራ መቀላቀሉም ፋብሪዞ ሮማኖም ሄርዊጎ ብሎ አረጋግጦታል ማለት ነው። ተጫዋቹን አሁን አርሰናሎች ማስፈርም እንደማይችሉም ኮንፊርም ተደርጓል። ቪክተር ዮከሬስን በተመለከተ በሚያጋራ መረጃ ላጋራቸው። አርሰናል ከቪክተር ጆከሬስ ጋር ሲደረግ የነበረው ድርድር ካቆሙበት ማስቀጠላቸውን የሚያመላክቱ መረጃዎች ተዘግበዋል። አንድ ላይ በርተም ዮከሬስን ለማምጣት እየሰራ መሆኑን የሚያመላክቱ ዘገባዎች በዚህ ሳምንት ሲዘገቡ ነበር። የማንቸስተር ሲቲ ማንቸስተር ሲቲ የአርሰናል የዝውውር ኢላማ የሆነውን ኖርዌያዊ ታዳጊ ሲቪኒ ፕረን ከሮዝበርግ ለማስፈረም መቀረቡን ዴቪድ ኦርስተን አስነብቦታል። ዚንቼንኮን በተመለከተ ዲማርዞ ይዞት የወጣው መረጃን እንመልከት። ኤሲ ሚላኖች ከአሌክሳንደር ዚንቼንኮ ጋር ንግግር ላይ ሲሆኑ የዚንቼንኮ ከፍተኛ ደሞዝ ትልቅ እንቅፋት ለዝውውሩ እንደሚሆንም ይጠበቃል። ቪክተር ዮከረስን በተመለከተም ድጋሚ አንድ አዲስ መረጃ ልጨምርላችሁ። እንደተገለጸው ከሆነ ቪክተር ዮከረስ ለስፖርቲንግ ሊዝበን ከዚህ በኋላ እንደማይጫወት ተናግሯል። ይህም የሆነበት ምክንያት የሌቪዚንግ ፕሬዚዳንት ፍሬዴሪኮ ቫርዳስ የ59 ሚሊዮን ፓውንድ ጥያቄ ከመጣ ተጫዋቹን እለቃለሁ ብሎት የነበረ ቢሆንም አሁን ላይ ግን ቃሉን አጥፏል። በዚህም ዮከረስ በጣም ተበሳጭቷል። ከዚህ በኋላ ለክለቡ እንደማይጫወት ነግሯቸዋል። ፕሬዚዳንቱ ከ27 ዓመቱ ስዊድናዊ አጥቂ ከውል ማፍረሻው 84 ሚሊዮን ዩሮ በታች ጥያቄ ከቀረበላቸው ለድርድር ክፍት መሆናቸውን አሳውቀዋል። ኬፓር የተመለከተ መረጃ ልጨምርላቸው። አርሰናል በኬፓ አሪዛባላጋ ጉዳይ ከስምምነት እንደሚደርስ ተገልጿል። የዝውውሩ ዋጋ እስከ አምስት ሚሊዮን ፓውንድ እንደሚሆንም ይጠበቃል። ሮድሪጎን የተመለከተ መረጃ በዚህ ሳምንት ከወጡ መረጃዎች ውስጥ ላገራችሁ። ዣቪ አሎንሶ በልምምድ ላይ የሚሰራው ከታየ በኋላ የማድሪድ ምንጮች አሎንሶ በአራት አራት ሁለት ወይም ሶስት አራት ሁለት አንድ እንደሚጠቀም ይጠበቃል። እንዲሁም የፊት መስመራቸው በቪኒ እና በክላን እምባፔ መምራት እንዳሰቡ የተነገረ ሲሆን በክረምት ታዲያ ተጫዋቹ ሮድሪጎን እንደሚለቁጥም ይጠበቃል። እስካሁን ድረስ ግን ተጫዋቹ ከሳንቲያጎ በረመው ለመልቀቅ ውሳኔ አለማሳደሩ ይጠበቃል። ነገር ግን ተጫዋቹ ውሳኔ የሚያሳልፍ ከሆነ የመጀመሪያ ፈላጊው አርሰናል እንደሆነ ይጠበቃል። ከተጫዋቹ ራል ማድሪዶች ከ100 ሚሊዮን ዩሮ በታች እንደማይቀበሉ ለዝውውር ጥያቄ አሳውቀዋል። አርሰናል ለተጫዋቹ እስከ ሰባ ሚሊዮን ዩሮ ድረስ ጥያቄ ለማቀረብ ደግሞ መዘጋጀቱም ከዚህ ሳምንት ከተዘገቡት መረጃዎች ለመረዳት እንችላለን። አሌክሳንደር ዚንቸኮ በተመለከተ አንዱ ፍዚል ዞብ ባጣው መረጃ መሰረት ለአሌክሳንደር ዚንቸኮ በአሁን ሰዓት ቅርቡ ክለብ ኤሲ ሚላን እንደሆነ ተዘግቧል። ተጫዋቹን ለማስፈረም የተጫዋቹ ሁኔታ በቅርብ እየተካተሉ እንደሆነም ተዘግቧል። ቤንጃሚን ሲስኮ ዮከረስ፣ እና ዋትኪንስ በአርሰናል አጥቂ ዝርዝር ውስጥ በከፍታ ላይ ተቀምጠዋል። አርሰናል አጥቂ ከማስፈረቡ በፊት እነዚህ ነገሮች ከግምት ውስጥ ያስገባል። ተጫዋቹ በሜዳ ላይ እና ከሜዳ ውጪ ባለው ባህሪ፣ የአጥቂ ችሎታ፣ የተጫዋቹ ዋጋ፣ ገንዘብ የሚከፈልበት ሁኔታ እና ጥቅማ ጥቅም፣ ቦነስ እና ለተጫዋቹ ወኪል የሚሰጠው ክፍያ ከግምት ውስጥ እንደሚገባ ዴቪድ ኦርንስተን ይዞት ከወጣው መረጃ ለመረዳት እንችላለን። ኒኮ ዊሊያምስን የተመለከተ መረጃ ላጋራችሁ። እንደሚታወቀው ኒኮ ዊሊያምስን ለማስፈረም የሰሜን ለንደኑ ክለብ አርሴናል ለረጅም ጊዜ ሲከታተለው ነበረ። ባየር ሙኒክ ኒኮ ዊሊያምስን ለማስፈረም በትልቁ ለመንቀሳቀስ መዘጋጃቸውን ተዘግቧል። አርሴናል እና ቼልሲ እየተጫዋቹ ፈላጊ ቢሆንም በተጫዋቹ ትልቅ ደሞዝ ምክንያት ዝውውሩ የተወሳሰበ እንደሚሆን ከፋብሪዞ ሮማኖ ዘገባ ለመረዳት እንችላለን። ስፖርቲንግ ሊዝበን ከቪክቶር ዮከረስ ከ80 እስከ 85 ሚሊዮን ዩሮ እንደሚፈልጉ ፋብሪዚዮ ሮማኖ የገለጸ ሲሆን ተጫዋቹ ደግሞ በዚህ በጣም መበሳጭቱን የሚያመላክት መረጃዎች ሲወጡ ነበረ። አሌክሳንደር ዚንቸንኮን በተመለከተ ቲዮ ሄርናንዴስ ከኤሲ ሚላን የሚለቅ ከሆነ አሌክሳንደር ዚንቸንኮን ለማስፈረም ኤሲ ሚላኖች በሰፊው እንደሚንቀሳቀሱ በዚህ ሳምንት ከተዘገቡት መረጃዎች ለመርዳት እንችላለን አርሰናል በክረምት ታዲያ ከሚንቀሳቀሰባቸው ዝውውሮች ውስጥ የቪክቶር ዮከረስ እና ቤንጃሚን ሲሶኮ ጉዳይ በቀጣይ አሁን ጥሩ እድገት ያደርጋል ተብሎ ይጠበቃል። አርሰናሎችም በቀጣይ ሳምንት የመጀመሪያ ጥያቄ ለማቅረብ እየተዘጋጁ መሆናቸውን የሚያመላክቱ መረጃዎች በሰፊው ሲዘገቡ ነበር። የአጥቂ መስመራቸውን ለማጠናከር የሰሜን ለንደኑ ክለብ የሆነው አርሰናል በጅጉኑ እየሰራ ይገኛል። በክንፍ መስመሩ ላይ የሮድሪጎ ጉዳይ በጥብቅ እየተካተለ ከሚገኙ ክለቦች ውስጥ አርሰናል የመጀመሪያ ተጠቃሽ ከሚያደርጉ ክለቦች ውስጥ ይጠቀሳል። ነገር ግን እስካሁን ድረስ ተጫዋቹ በሪያል ማድሪድ የመቆየትና ያለመቆየት ሁኔታ አልተረጋገጠም ሪያል ማድሪዶች ተጫዋቹን እስካሁን ድረስ ለመሸጥ ፍላጎት አላሳዩም ምንም እንኳን አዲሱ የሪያል ማድሪድ አሰልጣኝ ዣቪ አሎንሶ በአዝ በአሰላለፍ ውስጥ ሮድሪጎን ባያካትቱም ተጫዋቹ ግን እስካሁን ድረስ ከሳንቲያጎ በርናቦ የመልቀቅ ምልክቶችን አልተመለከተበትም። ቪክቶር ዮከረስን በተመለከተ በቅርብ ሳምንት ማንቸስተር ዩናይትድ ተጫዋቾን ለማስፈረም ጥሩ የተባለ እንቅስቃሴዎችን እንደሚያደርጉ ይታውቃል። የመጀመሪያ የአርሰናል ራዳር የሆነው ቪክቶር ዮከረስ እስካሁን ድረስ መዳረሻው አልታወቀም። በቀጣይ ግን ከስፖርቲንግ ሌዝበን እንደሚለቅ እርግጠኛ መሆን እንችላለን። በአጥቂ መስመር ላይ አርሰናል አሁን ላይ ከሚከታተሏቸው